ድጋሚ ሊቀይረው ወደ ማልፈልገው ውሳኔ ገብቼ ጸንቼበት አለ ምንም ላረግ አልችልም። ሰላም ጤና ይስጥልኝ ውዴ ዩቲዩብ ቻናል የቤተሰቦች ደናናችሁ እንዲናችሁ እንዲከረማችሁልኝ ከኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን ትላንትና ሩታና ብርሽ ተገናኝተው ነበረ እንዳያችሁት ማለት ነው እንግዲህ ትከታተሉታላችሁ ጌ ተስፋ አደርጋለሁ። ሩታ አብርሃምን የመለሰችለት መልሶች አሉ ውሳኔዎቿም እጅግ ትንሽ ያስፈራሉ ለምን ቢባል እቺ ልጅ ብዙ መንገድ ሄዳለሽ፣ ብዙ መስዋዕት እነከፍላለሽ ነገር ግን አብርሃም ከረፈደ በኋላ አሁን ላይ አንዳንድ ምልክቶች እያሳየ ነው እየመጣ ያለው ማለት ነው። ነገር ግን እዛ ጋር ያልተቋጨ ታሪክ አለው፣ እዛ ጋር ያልተዘጋ ምህራፍ አለ። ይሄ ደግሞ ሩታን ለይቅርታ ልቧን ክፍት ብታደረግም ተመልሳ ግን ከሱ ጋር ህይወትን ለመቀጠል በፍጹም በፍጹም ህሊናው አይፈቅድላትም። እቺን ሴት ሄርሜላ የተባለችዋን ከህይወትህ አውጣ ብዬ ከአንድም ስንቴ ነግሬሃለሁ፣ የምትሰማ አይደለህም ብሏለች በተደጋጋሚ ብዙ ቪዲዮዎች ላይ እና አሁኑም አብርሃም፣ እንደዚህ እንደምታዩት ማለት ነው እሷን በተቻለው አቅም ደስተኛ ለማድረግ ያለ አደለ ኖርማሊ፣ ፈታ ብለው እንዲያወሩም እሷን ጋራም ያለው ቅርርብ ትንሽም ቢሆን እንዲስተካከል ለማድረግ ነው እየሞከረ ያለ የሚመስለው ነገር ግን እውነታዊ አይደለም። እውነታው ምንድን ነው? ሩታ የፈለገችውን ነገር እያደረገ አይደለም። ሩታ ሄርሜላን አይደለም፣ እንደዚህ በአካል ለማየት ቀርቶ በህሊኗ ማሰብ የማትፈልጋት ሴት ነች። ለምን መሰላችሁ? ህይወቷን በጥብጠዋለች፣ ህይወቷን አበላሽታበታለች። ሚስት እዚህ ጋር እያለች እዛ ጋር ሚስት ሆና ተውናባታለች። ተረዳችሁ ቤተሰብ? ስለዚህ ሩታ ይህንን አምኖ ከአብርሃም ጋር በሰላም ቀጣይ ህይወታቸውን ለማስቀጠል የንጹ የሆነ ልብ ኖሯት መቀጠል እንዳትችል ሆናለች ማለት ነው። እና አብርሃም ጥፋትህን፣ ስቲል እስካሁን አልገባህም እንዳለን በደንብ ገብቶሃል። ችግርህን ምንድን ነው? ሄርሜላን ከእናንተ ህይወት ማስወጣት አትፈልግም። እሷ እንዳለች ሆና ሩታን አብረሃት መቀጠል ነው የምትፈልገው። ይሄ ደግሞ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ወጣ። እንደገና ደግሞ ሚስት ሚስት ናት። የሴት ጓደኛ በባልናት ዳር መካከል ውስጥ አታስፈልግም። ሄርሜላ እንደ እንደተራ እንደ ጓደኛ እንደ ተራ እንደ ወንድም ወይ እንደ እህት አይነት አክት ሳይሆን እያሳየች ያለችው፣ እንደ ሚስት እንደ ውሽማ ነው እያሳየች ያለችው። ሁለቱ ያላቸው ቅርርብ በጣም ከፍ ያለ ነው። ይሄ ደግሞ ለሩታ መቼም ቢሆን ስጋት እንጂ እረፍት አይሆናትም። እንኳን ለሩታ እኛ ኦዲንሶች በራሱ በጣም የሁለታችሁ ነገር አይናችን ላፈር ብለናል። ልናያችሁ አንፈልግም አንድ ላይ። ስለዚህ ለምንድን ነው አንተ በቀላሉ ማለት ነው ሩታን እውነት ከልብህ ወደ አንተ መልሰህ ጤናማ የሆነ ነገር እንዲኖራችሁ ከፈለግህ ለምንድን ነው ሄርሜላን ሂጂልኝ የማትላት? ምን ነው ከልጅነት እስከ እውቀት አብረሃቸው የኖርካቸውን ጓደኞችህን እንኳን ሂዱልኝ ብልሃቸው የለ እንዴ? እንዴት ነው ሄርሜላ የተባለችዋን ሴትዮ አንተ ከህይወት ማስወገድና ሩታን ደስተኛ ማድረግ አቃተህ? ምርጫ እኮ ሰጠችክ። ወይ እሷን ወያችን መምረጥ አለብ ግን ደግሞ ሩታ በሄርሜላ አይን እይታ የምትመረጥም ለመጫ የምትቀርብም ሴት አይደለችም። ሩታ ንጹህ ትዳር ያላት ህይወቷን በገዛ ባሏ ችግር ያጣች ምስኪን ናት። ስለዚህ እያየህ የምትሸሸው ነገር አያዋጣህም። ማድረግ ያለብህ ነገር እኛም ነግረንካል። ከሄርሜላ ጋር አይደለም ከሌሎች ከዚህ በኋላ የሚመጡ የታሰቡ ሴቶችም ካሉ ይህ ህይወት ለሩታ ስለመረራት ማቆም ያለብህ ነገር ነው ህይወትም ማዳን ከፈለግ ፍዳርም መታደግ ከፈለግ ልጅህን እንደ አባት ከሩታ ጋር በፍቅር ሆነ ለማሳደግ ጥሩ ንጹህ ልቦና ካለ አብርሃም ማድረግ ያለብህ በቀጣይ የምንጠብቀው ቪዲዮ አለ። ሜቢ ከዚህ በኋላ ሄርሜላ ከኔ ህይወት ውጪ ብለ እሷን ዞር ስታደርግ ማየት ነው። እኛ የምንፈልገው ሩታ በእርግጥ ቆርጣለች እንዳየ ነው። ነገር ግን ይሄ ውሳኔዋ ደግሞ ለምን እንዳስገድዳት ታውቃለች። በቃ የሩታ ችግር ሄርሜላ ናት በአጠቃላይ። ከዚህ ፊት የሰራቸው ብዙ ጥፋቶች አሉ። አዎ አሉ። ግን ደግሞ ሄርሜላን ለምንድን ነው አሁን ድረስ ከአንተ ቂጥ ስር ያልጠፋችው? የብዙዎቻችን ጥያቄ ነው። ለምንድን ነው አብርሃም ስለ ሄርሜላ ሲነገር ደስ የማይለው? ስለ ሄርሜላ ትንሽ ቢሆን ክፉ አይደለም ክፉ ሩታ ትንሽ ተቃራኒ በሆነ ነገር ራሱ ስለ ሄርሜላ ካነሳሽ ደስታ ሁላ ነው የሚጠፋው። እና የሩታ ሙሉ ደስታ አሁን ለማስደሰት አይደል እየሞከርክ ያለከው፣ እንዳየነው ማለት ነው። ግን ለምን ሙሉ ደስተኛ አታረጋትም? ያጣሃት ቀን ሙሉ ለሙሉ የዛኔ ሁሉም ነገር ያበቃል። ሄርሜላ ምንም ሆነ አታዘልቅህም፣ ምንም ሆነ አታዘልቅህም። ጊዜያዊ የጭፈራ ሴት ናት ሄርሜላ ማለት። አንተ ደግሞ ምን የመሰለች እዚህ ጋር ሚስት ሰጥቶ ፈጣሪ የፈጣሪን በረከት ልጅ እየመጣልህ ምን ናፍቀ ነው? ሌላ ሴት ጋር ሌላ ጋር ያስኬደ ምክንያት ነውች ሴት እርኩስ ሆና ስለነበረ ነው ወይስ ምንድን ነው? እኛ ራሱ እኮ አልተገለጠልንም ያንተ ጉዳይ እና ምን አለበት፣ እንደው በታሪክ ብትሰራ ማለት ነው። ሌላው ይቅር ታሪክ ብትሰራ ደስ የማይለው የተደነባበረ ህይወት ነው። ሙልጭ አርጎ ከህይወቱ አውጥቶ ጤናማ ህይወት ቢያደርግ ምን አለበት? እች ስትከፋ ይኖረች። ለዘጠኝ ወር ሙሉ ደስታ ያጣችን ሴት ደስታ ቢሰጣት፣ እሱ ጤነኛ ሆኖ ባይዘው። ሩታ ምን እንደፈለገች እንዴት፣ ምን በሱ ላይ ያላት አቋም ምን እንደሆነ እኛ ተረድተናታል። እንዲ አብርሃም አልተረዳ። ቤተሰብ እስቲ ነገሩኝ። በቃ እሷ ጥሩ ሚስት መሆን ትፈልጋለች። ባሏ ደግሞ ጨዋ እንዲሆንላት ነው የምትፈልገው። ይሄ ደግሞ እሱ ጋር እየተተገበረ አይደለም። ስለዚህ ምን ታርግችለች እና ከነ ሰንኮፉ፣ ከነ ምናምኑ፣ ከነ ሽቅ ካለው ካልጠራ፣ ከነ ቆሻሻው፣ ከነ ምናምኑ አብራ እያመነች ትኖር አታደርገውም። እሷም እያለች ያለችው አንድ አይነት ወደሆነበት ቦታ አልመለስም ነው፣ ምን ይጠቅመኛል ነው እያለች ያለችው አላቅም እኔ አብርሃም ቀልብ ካለ አሁን የምትነቃበት የመጨረሻው ሰዓት ደወል ላይ ነው። ያለከውን ለመናገር የሩታ ምሬት ከባድ ነው። መጨረሻ ላይ ተናግራ ሄደችውም ነገር በጣም ከባድ ነው። ው ብትል ከዚህ በኋላ ሄርሜላ ራሱ ከሕይወት ብትወጣ አንዳንድ ጥረቶችን ብታደርግ፣ ላትሰማ የምትችልበት ጊዜ ደርሷል። እስካሁን ልትሰማህ እየሞከረች ነው። ቢያንስ ስለ ሄርሜላ እኔ ከእሷ ጋር ከዚህ በኋላ ሊገናኝ ብሮ ሩታዬ፣ እኔ ከአንቺ የሚበልጥብኝ የለም። እስቲ ብልሃት እኒ ከብራ እስቲ ይህንን ነገር ሞክረው እስቲ ማድረግ እንደምትችል አሳየን። ማናት? የርሜላ ምንም ናት እኮ የርሜላ ማለት። በእናንተ ህይወት ውስጥ ምንም ማንም ናት። ምክንያቱም እኛ የምናውቀው እናንተ ሁለታችሁ ባልና ሚስት መሆናችሁን ነው። እች ሴት ወይ ተልኮ ኑሯት ነው ከኋላችሁ የመጣችው። ሌላ አላማት ኑሯት ነው። ምን ታውቃለህ አንተ በወዳጅ በሚመስል በሌላ መንገድ ያንተን ከፍታ የአንተን ጥሩ ህይወት የማይመኝ በተልኮ ልኳት ሊሆን ይችላል። ሚሽን እየተቀበለች ሊሆን ይችላል። ያለ ምክንያት ሴት ልጅ ባለትዳር ወንድ ላይ ልጅ ያለው አባት ላይ እንደዚያ አትሆነ። ለምንም ፈልጋክ አይደለም። ይሄ ማናችንም ቢሆን በአስር ጣታችን የምንፈርመው ጉዳይ ነው። ለመልከስከስ የልክስክስ ህይወት ለማን ይጥማል? ለማን ይመቻል? ውሻ ነው የሚልከሰከሰው። የሰው ልጅ ክቡር ነው እኔ እስከማውቀው ድረስ እና እችን ሴት እስከ መጨረሻው ሚስትን እስከ መጨረሻው ሳታጣት የመጨረሻ ፓርት ላይ ነው ያለከው ብዬ ነው ማስበው። ተግብረ አሳየን። ቢያንስ ከዚህ በኋላ ከሄርሜላ ጋር የመጨረሻ ቆራጥ የሆነ ቪዲዮ ሰርታ አሳየን። እኔ ያው ምጠብቀው ቤተሰብ አብርሃም ቆራጦ ሆኖ ሄርሜላ ህይወቴ እንዳጠው አልፈልግም፣ ከሩታ የሚበልጥብኝ ነገር የለም፣ የእሷ ደስታ የእሷ ሰላም ለእኔ ሰላሜ ነው፣ ሁለተኛ ኔና አንቺ መገናኘት የለብንም ብሎ ብናየው እኔ መርጣለሁ ይህን ካላረገ ግን እመኑን የሩታ ውሳኔ ግፊበት ነው ምለው እኔ በቃ ስለዚህ ቤተሰብዬ ሩታ ምንም አንፈርድባት በቃ እሷ ይሄ ተልከስክሶ ተለዋውሶ የሚኖር ህይወት አትናፍ አትፈልግም ንጹ ህይወት ነው የምትፈልገው ተደጋጋሚ ነገር ላይ እንደዚህ ብያችኋ አውቃለው እና ንጹ ህይወት የምትፈልግን ሴት ደግሞ ቆሻሻ ውስጥ ኑሪ ማለት አይቻልም በግድ ወይም በውሸት ተታርቀው ነገም እዛው እሱ የሚሄድበትን መስመር እየተከተለ ያልሆነ መንገድ ሆዷ እየተቃጠለ አንጀቷ እያረራ አብራ የምትኖርበት ምንም ምክንያት የለም። ሄርሜላ ትላንት የመጣች አንድ ከንቱ ሴት ናት ለእኔ ማለት ነው። እርግፋ አርጋ እርግፍ አርጎ ይችላል። ይሄን ካላረገ እንግዲህ የተመቸህ መስመር ውስጥ መሄድ ትችላለህ። ሩታም ደግሞ ቆራጥነቷ በዛው ይቀጥላል ማለት ነው። እናም ቤተሰብዬ ውሳኔ ጥሩ ውሳኔ ከወሰነ አብርሃም ሩታን ላያጣት ይችላል። ግን አሁንም በዚህ ተግባሩ ከቀጠለ ግን የሩታም የመጨረሻ ቆራጥነት በዛ ይቀጥላል ማለት ነው። እና የተሰማችሁን በጨዋነት በሐሳባችሁን በኮሜንት አስቀምጦልኝ ስለነበረን ቆይታ ክብረት ይስጥልኝ። ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ያው ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ።